ሪከ ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ላ ረሱሊላህ ውድ ወንድሞች እህቶች፣ አሁን ያለነው ከአጠገቤ የምታዩት ስለ ስለሐጅ ነው። ርእሳችንም አልሐጁ ኸጥወ ቢ ኸጥወ ወይም ሐጅን በተግባር በሚል ርእስ ላይ ነው ያለነው እንሻአላህ በዚህ ፕሮግራማችን የሐጅ አፈጻፀምን በተግባር ለማሳየት በጠገብ የምታዩት ማቴሪያል የሐጅን ተግባራት ከዕባንም መቃመ ኢብራሂምም ሌሎችንም እዛ አካባቢ ያሉትን ነገሮች ምስሉን በማቅረብ ትምህርት ለመስጠት ያህል በዚህ በምስል አስደግፈን ይህን ትምህርት እንሰጣለን። ወደ ትምህርት ወደ ተግባሩ ከመግባት በፊት ለዘንድሮም ሐጅ አላህ ሱብሓነሁ ወተዓላ ለወፈቃቸው ወንድሞች እህቶች ጀዛኩሙላሁ ኸይር፣ አላህ ይቀበላችሁ፣ አላህ ይውደዳችሁ። ሐጅ ማድረግ ዋጅብ ነው፣ ግዴታ ነው። ይህን አስመልክቶ አላህ ሱብሓነሁ ወተዓላ በቁርኣን እንዲህ ይላል፣ ወሊላሂ ዓለ ናሲ ሒጁ ልበይቲ መን እስተጣዐ ኢለይሂ ሰቢላ። በሰዎች ላይ አላህ የጣለው ግዴታ አለ። የአላህን ሱብሓነሁ ወተዓላን ቤት ወደ ሐጅ ሂዶ የሐጅን ስነ ስርዓት የሐጅን ተግባር መፈፀም ዋጅብ ነው፣ ግዴታ ነው። ኢላ ችሎታ፣ አቅሙ ያለው ሰው ችሎታ፣ አቅም ብሎ ማለት የአካል ብቃት ያለው የገንዘቡ ብቃት ችሎታ ያለው ጊዜውም የፈቀደለት ሰው መሄድ ይኖርበታል። ነው ግን ሐጅ ሸርጡን አሟልቶ መሄድ እየቻለ ሐጅ ያልሄደ ሰው ግን ከባድ ወንጀል ነው። ወመን ከፈረ ፈኢነ ላህ ገኒዩን ዓለሚን። ሐጅ የሚል አቅሙ ብቃቱ ችሎታው ኑሮ ሲያበቃ ያልሄደ ያላደረገ ሰው ከፈረ ብሎ አላህ የገለጸው የካደ ሰው አላህ ከዓለም በሙሉ የተብቃቃ ነው። ባለመሄድህ ባለመሄድሽ ራሳችሁን ትጎዳላችሁ እንጂ አላህን የምትጎዱ እንዳይመስላችሁ፣ ይላ አላህ ሱብሓነሁ ወተዓላ። ስለዚህ ውድ ወንድሞች እህቶች፣ አንድ ሰው ወንድሙን ሴት ሐጅ ለማድረግ አስበው ነይተው ሲነሱ ሐጅ የማድረግ መስፈርቶችን ሸርጦችን አሟልተው ሲነሱ ምንድነው ማድረግ ያለባቸው? በቅድሚያ አላህ ሱብሓነሁ ወተዓላ ወደዚህ ቤት ሲወስዳቸው ጉጉቱ እንዲያድርባቸው ፍላጎቱ እንዲያድርባቸው ፈዳኢሉን ማወቅ፣ አሕካሞችን ማወቅ፣ ህግጋቶችን ማወቅ በቅድሚያ ዋጅብ ነው። ዝም ብሎም ለአቅሙ ገንዘቡ ስላለኝ ሁኔታው ስለተመቻቸለኝ ብሎ ብድግ ብሎ መሄድ የለባቸውም። ቀድሞ ግንዛቤ እውቀቱን መያዝ ይኖርባቸዋል። እስላማዊ ትምህርት መማር ዋጅብ ነው በሁሉም ሰው በተለይ ደግሞ በእለት ምን ተገብረው ነገር ሐጅ ለማድረግ የተነሳ ሰው ስለ ሐጅ ዝርዝር አፈፃፀም የማወቅ ግዴታ ይኖርበታል። አሁን ምንገልፀው ይህኑ ነው። መርሐባ ወደ ሐጅ ክስኒሄድ

ህግጋቱን ስርዓቱን የጠበቀ ንያው የተስተካከለ ያማረ አዳቦችን በሙሉ ሙሉ የሆነ ትክክለኛን ሐጅ ያደረገ ሰው ምንዳው አይደለም ጀነት ቢሆን እንጂላሉ ይላሉ ረሱል ሰለላሁ ላሁ ዐለይሂ ወሰለም። በሌላም ሐዲታቸው ታቢዑ በይን ልሐጅ ልዑምራ አሉ። ዑምራና ሐጅን አከታተላቸው አድርጉ። ዑምራና ሐጅን አከታትሎ ማድረግ ድህነትን ያስወግዳል ድህነትን ይፍቃል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ሌሎችም ብዙ ፈዳኢሎች አሉት ሐጅን ማድረግ ነው። ታዲያ ይህን ፈዳኢል በአግባቡ እናገኝ ዘንድ ወደ ሐጅ ስንሄድ ውስጣችን ላይ ንያችን፣ ቀልባችን ዋና ማስተካከል ያለብን በጣም ወደ አላህ መመለስ አለበት ቀልባችን ነው። በጣም እንደው መለወጥ ያለበትም ቀልባችን ነው። አላህ ሱብሓነሁ ወተዓላ ሐጅ ማለት ዋጅብ ከሆኑብን የኢባዳ አካሎች አንዱ ነው። ከአርካን እስላም ውስጥ አንደኛው ነው። ሐጅን ያላደረጉ ሰዎችን ቅድም መግባል ላይ እንዳየሁት ሐጅ ዋጅብ ሆኖባቸው ያላደረጉ ሰዎችን በኩፍር የተገለጹበት ሁኔታ ነው ያለውና፣ ግዴታዬን ነው የምወጣው የሚል መንፈስ ውስጣችለ ሊያድርብን ይገባል። ለመዝናናት አይደለም የምንሄደው፣ አገር ለማየት አይደለም የምንሄደው። የምንሄደው አላህ ዋጅብ ያደረገብን ዒባዳ ለማከናወን ነው። እምትሳል ሊአምሪላህ የአላህን ትዕዛዝ ተቀብለን ነው የምንሄደው። አላህ ስላዘዘኝ ነው የምሄደው የሚል ነገር ውስጣችን ሊያድርብን ይገባል። ይህ ስሜት በጣም ወሳኝ ቦታ አለው፣ ትልቅ ቦታ አለው። የሐጅን ስነሥርዓት በሙሉ ስናከናውን፣ ዑምራውን በሙሉ ስናከናውን፣ አላህ ያዘዘኝን እየፈጸምኩ ነው የሚል ነገር ውስጣችን ሊያድርብን ይገባል። ወደ ሐጅ ስንሄድ ውስጣችን ባዶ ሆኖ ወደ አላህ እንደምን በማሰብ ከአላህ ብዙ ነገር ፍለጋ ዕባዳ ለማድረግ ዱዓ ለማድረግ አስበን ነው መሄድ ያለብን። ትልቅነትን፣ ባለስልጣንነትን፣ ባለሀብትን፣ ዓሊምነትን፣ ሼክነት፣ እኔ ትልቅ ነኝ የሚል ስሜት ከውስጣችን አውጥተን እኔ ለመተናነስ ነው መሄደው። ተመለከት፣ አለባበሳችን ራሱ ምን አይነት አለባበስ ነው የምንለብሰው? ፎጣ ነው የምንለብሰው። ውስጣችን ራቆት ነው። ይህን ሁሉ ስናስብ ምንድን ነው? እኔ ባዶ ነኝ፣ እኔ ምንማት አይደለውኝም። አዋቂ ወደሆነው ሀብታም ወደሆነው፣ ቻይ ወደሆነው፣ ሁሉ ነገር ወደ አለው ባለስልጣን ወደሆነው አላህ ሱብሓነሁ ወተዓላ ትእዛዝ ለመፈጸም ነው መሄደው የሚል ስሜት ውስጣችን ላይ ማደር አለበት። ነው ታዲያ ወደ ተግባሩ ስንገባ በቅድሚያ የምናደረገው ነገር ቢኖር ምንድን ነው? ሚቃት የሚባል ቦታ አለ አርካነል ሐጅ አርካኖች አሉት፣ ለሐጅ ዋጅባቶች አሉት። ከሐጅ አርካኖች ውስጥ አርካን የሚባሉት አንዱ ቢጎድል ሙሉ ሐጅ ከንደገና መደገም አለበት የሚያስብል ነው። አንዱ የሐጅ አርካን እሕራም ማድረግ ነው። እሕራም ማለት መነየት ነው። ንያ መነየት፣ ሐጅ ነይቻል ብሎ መነየት ነው። ዝም ብሎ በደመ ነፍስ ሂዶ መምጣት ሐጅ አይባልም። ንያ ያስፈልገዋል። ሁለተኛው የሐጅ አርካን አልውቁፍ ቢዓረፋ አረፋ ላይ መቆም ነው በዘጠነኛው ቀን ዙልሕጃ፣ ዘጠነኛው ቀን አረፋ ምድር ላይ መቆም ነው። ሶስተኛው የሐጅ አርካን ጠዋፈ ሊፋባ ይባላል። ጠዋፈ ሊፋባ ዙልሕጃ አስረኛው ቀን ጀመረተ ልዓቀባን ከወረወርን በኋላ ወደ ከዕባ በመምጣት የምናከናውነው ነው። ይህን ደግሞ ሙተመቲዕም ያከናውነዋል። ሙፍሪድም ያከናውነዋል ቂራንም የነየተ ያከናውነዋል ይሄ ሶስተኛው አርካን ነው አራተኛው አርካን ደግሞ ሳዕይ ነው የሚደረገው በዛው ሳዕይ ይደረጋል ይህን ሳዕይ ደግሞ የሐጅ አርካን ነው ምናልባት እፍራድና ቂራን የነየቱ ሰዎች መጀመሪያ ሲገቡ ከአከናውነት ከሆነ ዛሬ ማከናወን አይጠበቅባቸውም እነዚህ የሐጅ አርካኖች ይባላሉ ሌላው የሐጅ ደግሞ ዋጅብ ጠብዓን ፀጉራችን ምንላፀው ከሳዕይ በኋላ ነው። ሳዕይ አለ። ሌላ አምስተኛ ልንለው እንችላለን አርካን ሳዕይ አለ። የሐጅ ሳዕይ የሚባል አለ። ከጠዋፈ ሊፋዛ ጋር ሊደረግ ይችላል። ከጠዋፈ ሊፋዛ በኋላ ሊደረግ ይችላል። ያው ሐጅ ደግሞ ጀይብ፣ እነዚህ አርካኖች ናቸው። ሌላው የሐጅ ደግሞ ንያዎች አሉት። ሐጅ ሶስት አይነት ንያ አለ። አንደኛው ንያ ተመቱዕ ይባላል። ተመቱዕ ማለት ዑምራን አስቀድሞ በዚሁ በአንድ ጉዞ ዑምራን ቀድሞ አድርጎ ሐጅን ማስከተል ተመቱዕ ይባላል። ይህን አብዛኛው ሕጃጅ ዓለም ላይ ያለው ሑጃጅ ማለት በሚቻል መልኩ አብዛኛው ሁሉ ባይሆንም አብዛኛው ሑጃጅ ተመቱዕ ነው። ቀድሞም ስለሚገባ ቀኑ ሳይደርስ ቀድሞ ስለሚገባ ጊዜ ስላለ ዑምራኑ ያደርግና ከዛ ሐጁን ያስከትላል ተመቶ ይባላል። ይህን ተመቶ ያደረገ ሰው በተመቶ እየነየተ ሰው እርድ ማረድ አለበት። እዛውን የሚታረደው እርዱን ማረድ ካልቻለ አስር ቀን ይጾማል። ሶስት ቀን እዛው ሐረም እዛ መካ እያለ ይጾማል፣ ሰባቱም ቀን ደግሞ ወደ አገር ተመልሶ ይጾማል። አንደኛው ንያ ተመቶ ይባላ ነው። ሁለተኛው የሐጅ ንያ ኪራን የሚባለው ኪራን ማለት ሐጅና ዑምራን አንድ ላይ ጨፍልቆ መተግበር ነው። በቃ ተነጥሎ የሚደረገ ነገር የለም የሐጅም የዑምራም ተግባር አንድ ላይ ነው የሚጠናቀቀው። ተመትዕ የነየተ ሰው ዑምራውን ከጨረሰ በኋላ ልብሱ ይቀይራል። በቃ ኖርማል ሐራም የነበረ ነገር ሁሉ ሐላል ይሆንለታል። ኪራን የነየተ ጨፍልቆ ለማድረግ የነየተ ሰው ግን ከሕራሙ አይፈታም ሙሉ የሐጅ ጊዜው አልመቶ ደርሰው እስኪያልቅ እና እስኪያጠናቀቅ ድረስ ሐራም ከነበረበት ነገር አይፈታም። ሐላል የሚሆንለት ነገር አይኖርም ነው። ታዲያ ቂራን መነየት ጥሩ የሚሆነው መች ነው? ለጅ የሐጅ ቀናቶች ደርሰው ወደዛ ጉዞ ያደረገ ሰው ቂራን ቢነየት ይመረጥለታል ነው። ለምሳሌ ነገ ስምንተኛው ቀን ላይ የገባ ዙልሕጃ ስምንተኛ ቀን ላይ የገባ ሰው ወይም ዘጠነኛው ቀን እዛ የገባ ሰው ቂራን ቢነየት የተሻለ ይሆነዋል። በአንድ ንያ፣ በአንድ ጉዞ ሐጅም ዑምራም ይመዘገብለታል። ታዲያ አሁንም ቂራን የነየተ ሰው አሁንም እርድ ይጠበቅበታል። ሁለቱም አንድ ላይ ስላስገኘ ማለት ነው። እርዱን ማረድ እዛው ሀገር ነው የሚታረደው። እርዱን ማረድ ያልቻለ ሰው ሶስት ቀን እዛ ይጾማል፣ ሰባት ቀን አገር ተመልሶ ይጾማል ነው። ሌላው እፍራድ ይባላል። እፍራድ የሚባለው ንያ ሐጅን ብቻው መነየት ሐጅን ብቻውን መነየት ዑምራን አይጨፈልቅም፣ አያደርግም። ሐጅን ብቻ ነይቶ ሄዳል። ሐጅን ብቻ ነይቶ ሄደ ሰው ምንም እርድ የለበትም፣ ጾምም አይጠበቅበትም። ሐጁን ብቻ ከናውኖ ወደ አገሩ ይመለሳሉ። ታዲያ እፍራ የነየተ ሰው ሐጅን ብቻ ለማድረግ የነየተ ሰው ነይቶ ከሄደበት ጊዜ ጀምሮ የሐጁን ስነ ስርዓት እስኪጨርስ ድረስ ሐራም ከነበሩበት ነገራቶች ከየትኛውም አይፈታም። ሐጁ ስነ ስርዓት ካለቀ በኋላ ነው የሚፈታው ነው። ስለዚህ ከሦስት አንዱ ንያ መነየት ግዴታ የሆነ አል ነው፣ አርካን ነው ማለት ነው። ሳይነዩት መግባት የለም።